ኡስታዝ ሰላም ነው። አንድ ጥያቄ ነበረኝ እኔ ግራ ገብቶኝ የመጣሁት ለማጠየቅ፣ እንቅልፍ አልወስደኝም። የውድ የነቢያችን ሰለላሁ ዓለይሂ ወሰለም እናትና አባት የት ነው ያሉት? የነቢያችን ሰለላሁ ዓለይሂ ወሰለም እናትና አባት ከአህሉል ፈትራ ናቸው።

ያ ነገር አጎታቸው ነው የሚያሳደጋቸው አቡ ጣሊብ። እርሱ ደግሞ ቀርቦለት ነበር ነቢዩ አግኝቶ ነበር። እርሱን እንደ አባት ይጠራል። አረቦች አጎትን አባት ብሎ ይጠራል፣ ይታላል። ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም። ያለፈውን ነቢይ ነቢዩ ስለ አላገኘም አለ። እናታቸው አሚና እንደዛው ዒሳንም አላገኘም። ያለፈውን ነቢይ ነብስላ ሌ አላገኘችም። የነብይ የምነት ዘመናቸው ላይ አብደላህ የሞተው ነብስላ ሌ አባት

አግቦ ወደ በያን እንጂ ተፍሲር ባለቤት ናቸው። የተለቀ አይደል? ይሄን አውቀው ናቸው። እሺ እሺ። ሌላ ደግሞ ምን መሰለ? አንድ ሰው እስላም ሆኖ ተወልዶ አድጎ ክርስቲያን ከሆነ ይገደላል የሚላለን ይገደል። ያ እንደዛ አይደለም ሀዲሱ በተለያየ ቦታ ላይ ተገልጿል። አንዱ ሐዲስ ሌላኛውን ይፈታዋል። በብዛት አንድ ሐዲስ ላይ ለምሳሌ መንበደለ ዲነሁ ፈቅቱሉሁ የሚል ሊያሳያቸው ይችላሉ። ሃይማኖትን የቀየረ ግደሉት የምትለው እሷን ቃል ብቻ ማለት ነው። ይህም ብቻ አይደለም ነቢዩ ሰለላሁ አለይሂ ወሰለም በዚህ ጉዳይ የተናገሩት ሌላም ሐዲስ አለ። ሌላኛው ሐዲስ ምን ይላል? አሁን ለምትክርስቲያን ወደ መጽሐፍ ቅዱስ እመጣለሁ። ተከታታይ በሌላኛው ሐዲስ ላይ ነቢያችን ሰለላሁ አለይሂ ወሰለም ምን አሉ?

ሃይማኖትን ለትየት አወቃሉ። በኋላ ዝም አላሉ። ይህ አንድ ባህሪ አስከትለው ተናገሩ። ስለዚህ ሰው ሃይማኖትን በመተው ብቻ ቢገደም ኑሮ ይህን ቃል ብለው ዝም ቢሉ ነበር። አልሙፋሪቁ ሊልጀማዕ ብለው ይሄንን ባህሪ ቀጠሉ። አለ ምንድነው አለማችሁ? ግን ህዝቡን አስለማችሁ ሊጨርሱት ነው። ሰው ወዴት ሄድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፍቃድ አምላክ አላ ስብሐነወተዓላ ቀድ አፍልሃ ልሙእሚኑን አለ አማኞችን በእርግጥ እንዳኑ ይላል። አራት ነጥብ የምእመናን ምዕራፍ የሚል ራሱ የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍልሃ ልሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ። አራት ነጥብ ወደ ነቢያት መንገድ ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርቼ ነበር። አንድ ትልስ ትላንትና በጠየቀችው ላይ እንደገለም ዝም ብዬ ገባ ስለዳል ለይስ ማለት ኧረ ክርስቲያኖች አስተውሉ። የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል? ከሁለቱ መጽሐፍ አንጻር በእስልምና ስናይ ጊዜ አምላክ እራሱ እስልምና እንደደነገገው ነግሮናል፣ ለነቢያት እንደደንግጎ እንደሰጣቸው ነቢያት እንደሰበኩት ሙስሊሞች እንደደበቡ ቃል በቃል ማስረጃ ተናገርኩኝ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘም። ነቢያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ተውልድ እኮ አይጥፋ። ሙሐመድ እንደዚህ ነው አለ ሙሐመድ እንደዚህ ላድርገው እንዳለ ስድባቸው በምንድነው? ጭንቅላታቸውን እየሞላቸው ያለ ቆም ብላቸው አስተውሉ፣ አስቡ። ወላሂ በእነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት። ወደ ገሃነም እየጎተቷቸው ነው ያሉት ብላቸው ሰው እንዴት አይ፣ ይሄ መጽሐፌ ላይ እንዲህ አለ እንኳ የሚል አንድ እንኳ አይጥፋ። አይ፣ እግዚአብሔር እንዲህ ብሎ ለነቢይ አደንግጎላቸዋል፣ ክርስቲያን ሁኑ ብሎ አለ። በቃ እንደዚህ ማድረግ እየተቻለ ካለ ያ ነቢይ ሙሐመድን መሳደብ መልስ አይደለም እኮ እርሳቸውን መሳደብ መልስ አይሆንም። እንደ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ እንዳልከዝህ እና መልስ ምንድነው እንትናቸው ማስረጃቸው? ሂስትሪ መጽሐፍ ስንተኛ ክፍል ላይ ተማርነ ያጀማ እስልምና ያመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለም እንዴ? የሂስትሪ ሂስትሪ ነው። ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና ያመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ፣ ሂስትሪ መጽሐፍ ስምንተኛ ክፍል ላይ ነው አይደል? ሰው እንዴት ነው ከዚህ ማስረጃ ዝም ብቻ ነው መጽሐፈ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነቢያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዟል ወይ? የለም። ነቢያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተውት፣ ችግር የለውም። እንዳው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላለ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዚያው ማስረጃውን ጠቅሼላቸዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አይደለም እስከ ክርስቶስ ከነበረበት ዘመን ድረስ ከቀደምት ነቢያትም እንዲሁም አንድም ቦታ ክርስቲያን ተብሎ የታዘዝበት ቦታ ል እግዚአብሔር አላዘዘም። ስለዚህ ማነው ያወጣው ይህን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው አምላክ ነው ያላቸው አይደለም

ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴና ለመሲሁ ደንግገው የነበረውን እያለ ይናገራል። ለቀደምት ነቢያት እንደደነገገው ቃል መጽሐፍ ቅዱስ ላይ ያለው ይህን ነው። እግዚአብሔር ነቢያቶችን እነ ሙሴን ክርስቲያን ሆኑ ብሏል ወይ አላለም? እሺ፣ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው አላሉም። እሺ፣ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነቢይ እንደው ለታሪክ ወፍ የለም። ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላችሁ መልሱ ምንድን ነው የሚሆነው?

እናንተ አይሁድና ክርስቲያኖች ወይ እነሆ መልእክተኛ ይል እናንተም ጭምር መጥቶላችኋል፣ ይል ዛቸኋል ሀ እዚህ ሞት ሳይመጣባቸው በፊት ወደዚህ ወደ ነቢያት መንገድ ተበለሱ ምሬ ነው። ቆም ብላችሁ አስቡ እንዳለ ጭንቅላት እራሱ የሚሞላችሁ እነዚህ ሰዎች ምንድን ነው ጥላቻ ነው የሚሰብኳቸው። ቻ መጽሐፍ ላይ ያለ ነገር ቢያንስ ሰው ብሎ እምነቱን እርግጠኛ ሆነው እንዲይዝ እንኳ እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው፣ እንደዚህ ነው፣ እንደዚህ